አድርጋለሁ የመጨረሻ ላላህ የሆነ ህልም ማሳዩ። አላህ የሆነ ህልም ማሳዩ። አንዳንድ አላህ የውስጣቸውን እውነት በቃ የሆነ በቃ እንትን እንደምትሉ ካየ በመልካም ነገር ላይ ምናምን ራሱ ይጨምርላቸዋል። ወለዚህ ናህተተው ዛደሁም ሁደን ዋአታሁን ተቆዋሁም ይላል። እነዚያ ቀኑን ጎዳና የተመሩ ሰዎችን ቅራቻን ይጨምርላቸዋለን ይላል። እኔ ሱራቱን በቃ ስግራለሁ፣ ይወስኛለሁ በፍጹም ቢሆን አቶ የጠየኩት ልጁ ምን ነበር? ጀነት እገባለሁ ሶላትን ብቻ ከሰግድኩ ብዬ። አዎ ብሎ። ወላሂ ሶላት እሰግዳለሁ አላቋረጥም ብዬ፣ የፈለገ ቢሆን አላቋረጥም ነበር። ይሄ ስላየ የአላህ ስብሐነ ተዓላ ሌላ መልካም ነገር ጨምርላቸው፣ ገብታቸዋል። በዚህ ሁኔታ ሳለሁኝ ቁርአን መቅራት እየፈለግኩኝ፣ ያ ነገር በቀራ ሲሄድ እንትን ስላለኝ በጣም የሚጫወት ሆነ በቀር ምናምን ነገር እንትን ስላለኝ አልቀራም እየወስኝ ነበር። በህልሜ የሆነ ነገር አየሁ። በቃ አላህ የሆነ ህልም አሳየ። ህልሙ ምን ነበር? በጣም የደንቀኝ ህልም ነው። በህልሜ በጣም ሀብታም አይነት ሰው አድርጎ አሳየኝ። በቃ ከዓለም አንደኛ ሀብታም እንደሆን ያሳየኛል። ነገር ግን በቃ አልከራም፣ አልሰግድም፣ መልካም ስራ አልሰራ በቃ፣ ስለምድራዊ ጥቅማጥቅም ብቻ ነበር ሀሳቤ። ከስሬ በጣም በጣም በርካታ ሰራተኞች እንዳሉ ያሳየኛል። ከዚያ በኋላ ሰዎች እንስገድ ሲሉ፣ እንቅራ ሲሉ ምናምን አልሰማቸውም ነበረ አልሰማቸው ነበር ከዛ መጨረሻውን በዚያ በህልሜ ሁኔታ ሳለሁኝ ሰማይ ስትቀደድ ምናምን እመለከታለሁ። ያቺ ቀዳዳ እየሰፋች እየሰፋች ስትመጣ ሰው ሁሉ በቃ ይሯሯጣል ምናምን እንደዚህ ምንድን ነው ስላቸው ቂያማ እየቆመ ነው ይላሉ በጣም ደረገጥኩኝ እየሰፋ መጣ በቃ ቸዋል ስማኦም ፈጠረት እንዳለው ሰማይ በምትቀደድ ጊዜ ይላል። ያን ሳይ በጣም ደነገጥኩኝ። በቃ ጨረሽ ጃማ እየቆመ ነው ምናምን አንዴ ለመስገድ ምናምን ድል ስጠኝ ጌታ ብዬ መጫው ጀመርኩኝ። በቃ እዛ የሆነ ድምፅ ሰማለሁ፣ ዛሬ ብትሰግድ ዋጋ የለህም ጊዜው አልፏል የሚል ድምፅ ሰማለሁ። እሺ ገንዘቤ እንዳለ ለድሃዎች ዘረቅ አስክፍናም እንዳለ ዛሬ ምንም ዋጋ የለውም ብትሰጥ ጊዜው አልፏል። የመጨረሻ ተዘጸጥኩኝ በቃ እውነት ነው የመሰለኝ። በህልሜ በቃ አንድ ድል ጌታዬ ብዬ ተንበርክቅ በጣም ማልቀስ ጀመርኩ። በቃ ጊዜው አልፏል የሚል ድምፅ ብቻ ነው የምሰማው። በጣም ነበር የተዘጸጥኩት። በጣም አንዴ የደመመለስ ድል ምለበንኩኝ የሚሆን ነገር አይደለም መጨረሻው። እንደገና በዚህ ሁኔታ ሳለሁ በጣም ተጨናንቅ ያለ በህልሜ በአንድንኩኝ፣ ተነሳሁ ሌላ አዲስ ህይወት የተሰጠኝ ነው የመሰለኝ ወላሂ አዲስ ህይወት የተሰጠኝ ነው የመሰለ፣ እያለቀስኩ ተነሳ። እንቅልፍ ራሱ አልተኛ። ቶሎ ወደ መስጅድ እስኪሄድና ነግቶ፣ አዲስ ህይወቴን እስክጀምር ድረስ ነው ያልኩት። ዳግም እንደገና ወደ ምድር የተመለስኩኝ ሄጄ ማለት ነው ያክል የተሰማ። ከዚያ ወደ መስጅድ ሄድኩ። በጣም ትልቅ እረፍት ተሰማኝ፣ ምድር ላይ እንዳለኝ ሳውቅ ማለት ነው። በቃለም ተፈጽሞ ሁሉ ነበር ማለት ነው ያክል። መጨረሻ ምን አደረግኩኝ? መስጅድ ከዘገርኩ በኋላ ቁርአን መቅራት አለብኝ ብዬ ወሰንኩ። ሳልሞት ቶሎ ቁርአን መቅራት አለብኝ አልኩ። ዛቻ በጣም በቃ ልቤ እየፈራ ሁሉ ነው በጣም የደነገጥኩት። ጓደኛ አልፈልግም፣ ምንም ሰው አልፈልግም። ቁርአን መቅራት ነው፣ ቁርአንን ጓደኛ አድርጌ መያዝ አለብኝ ብዬ ወሰንኩ። በቃ ቁርአን ቢገባሁኝ አሁንም አሌፍ ባታሳጅብ የሚሉት እንደምን እየታገሽ ተቀመጥኩኝ። ትምህርት ቤት ስንማር የነበረ ልጅ አሁን አንዳንድ ሲመጣ ያዋለ ያለው እሱ ልጅ ቁርአን ቀርቶ ነበረ። የትምህርት ቤት አንድ ክላስ ነን፣ ሰፈር ጓደኛ ነን። እሱ አክትሟል ምናምን እንደዚህ። ከዛ ትምህርት ቤት ብላክቦርድ ላይ ምናምን በረፍት አሳየን እስኪ እንደሁን እንዴት ነው ቁርአን የሚገባኝ አልኩት። ከአሊፍ እስከ ያጽፋ አሳየን አሊፍ ጀም ብሎ ከአሪፍ እስከ ያደረስ አሳየኝ። ና እችን ያዛቸዋል እነዚህን መያዝ ያለብ ወደ ያስኳቸው። በሁለት ቀን በሶስት ምንም አልፈጀብ፣ ያስኳቸው እቺ ፈትሐ ኪስራ በማስቅን ብሎ ያሳየኝ። ለምድ ነው የሚያገለግሉት እነዚህ አልኩት። በአድርገን ከላይ ፈትሐ ከሆነ በት ሆናለች። ከታች ላይ ከሆነች ቢት ሆናለች። በማ ከሆነች ከላይ ደግሞ ቡት ሆናለች። እሱ ቅን ከሆነች ብት ሆናለች። እስኪ እንደዚህን ባንና ታን ሳን አያያዘና አንዷ ላይ ፈትሐ አንዷ ላይ ኪስራ አንዷ ላይ ቆም አድርጎ አንብባቸው አለ ዛቸውን ያችን አነበብኩ። በቃ ይሄ ማለት ነው ቁርአን አለ። አሁን ቁርአኑን ገልጬ ለራሴ መሞከር ጀመርኩኝ። በዛው ምን በሳምንት ባል ሞላ ጊዜ ማለት ነው መሞከር ሲጀምር ምናምን በቃ ቤት ሄጅ ያዝ አድርጊ በፍቅር ነው በቃ ትምህርት መቶ አለብኝ ሁሉ ብዬ ወሰንኩ። በቃ ቁርአን ማንበብ ቻልኩኝ። ቀጥታ አሁን ወደ ቁርአን ቤት ሄድኩኝ በራሴ አሊፍ ክፍል ገባህ። ፈተነኝ አስተማሪ በክፍል ወደ አለፋ አለፍኩ። በክፍል ዩሱፍ አክሪ ያገኝ ዩሱፍ የሚቀራ ሰው በጣም ይወዳል። ታቻ ከዚያ እሱ ጋር ጋር እንዳከተምኩኝ ወደ አንድ አከተምኩኝ። ሌሎቹ ደጋግመው ነው ሂብዝ የሚጀምሩት። እኔ አልደግመም ቶሎ ማፈዝ አለብኝ አልኩኝ። ለፍዝ ስቀራ እራሱ በቀን እያየሁ ማለት ነው ገና የመጀመሪያ ነዛር እያየሁ እየቀራ ወላሂ በቀን ስልሳ ገጽ አፍዝ ነበረ። አንድ ማንበብ ቻልኩኝ፣ አይደለ በቃ ቁርአን ትምህርት ቤት ይዤ ሁሉ ሄድ ነበር ከደብተሬ ጋር አባቻ ቁርአን ይዤ እሄዳለሁኝ። በረፍት አስራ አምስቱ ደቂቃ ጓደኞች ወጥተው ሲጨዋቱ፣ እኔ ከትምህርት ቤቱ በታች ባህር ዛፍ ላይ እዚያ ቁጭ ብዬ ይቀራበት ነበር። ያን ያዝ አድርጊ ይሄዳል። ከዚያ በኋላ ያን ያዝ አድርጊ ይሄዳል። ከዚያ በኋላ በቀን ስልሳ ገጽ አርባ ገጽ አምሳ ገጽ ምናምን በአንድ ጊዜ ምንም ምንም ባልሞላ ጊዜ በቃ ጨረስኩ። አራት ወር ሶስት ባልሞላ ጊዜ አከተኩ። ህብዝም እንደዛ ወዳ ጀመርኩ። አረ ሁለት ጊዜ ሶስት ጊዜ ደጋግመው ነው ልጆች የሚጀምሩት እኮ አንተ በዚህ በአጭር ጊዜ እንዳውም ማክትበህ እንዴት ነው አሁን ሚጀምረዋሉ? ምንም አይከብደኝም፣ ቀላ እናፍዛለን አልኳቸው። ጀመርኩ በቀን አስር ገጽ ሰባት ገጽ ስምንት ገጽ ምናምን እንደዚህ ሆነ። የማፍዘው ራሱ በጣም ምትን ነው በጣም ወዲያው ይሄንን አፈስኩ ሸመደድኩ። ምንድ ምንም አመት አመት ባልሞላ ጊዜ ሁሉንም ነፍዝን የፍዝን ምናምን አጠናቀቅ ጨረስኩኝ። ሂፍዝ እየቀራሁኝ ኪታብ ቀራ ከጎነ ሲሉኝ፣ አልቀራም አልኳቸው። መጀመሪያ አንዱን እውቀት አጠናቀቄ ስጨርስ በደንብ አድርገህ መያዝ ነው ሳረጋግጠ ሂፍዝ ከዚያ በኋላ ነው ኪታብ ቀራ አልኳቸው። ያን ጨረስኩኝ። አረ ቶሎ ወዳው ደግሞ ተፍሲር ጀመርኩ። ተፍሲር ሰጥ አስተማሩኛ ሸፋችን ሸፍ አብዱልቃድር ኪታብ ወደ የአቂዳ ኪታቦችን ሐዲቶችን የፍቅር ኪታቦችን ምናምን እንደዚህ አቀሩን ምናምን። ልክ እነሱ ደግሞ ሸካችን ሸክ አብደልቃድር የዛ በረብሻው ጊዜ ሀገራችን ላይ በሃይማኖት ምናምን እንደዚህ ረብሻ በነበረ ጊዜ ወጡ እርሳቸው ወደ ሰዎች እርሳቸው ወጡ። ብዬ አላቋረጥኩም። ሸክ አብደልዐዚዝ ብን ባዝ፣ ብን ኡሰይሚን፣ ሷሊህ አልፈውዛን፣ ብ ሸክ ረቢዕ የሌሎችን የዑለሞች ደርስ የሚገኝባቸውን ዌብሳይቶች በደንብ አድርጌ እንትን አልኳቸውና፣ የእነሱን ደርሶችን ሙሉ ደርስ አወርዳለሁ። አንድ ኪታብ አወርድና ኪታቡን ለምሳሌ ሸርሑ ሸርሑ ሱና ሊልበርባሃሪ አወርድና እሱን የሸርሑ ሱና ሊልበርባሃሪን ደርስ የሼክ አብድላህ አልቡኻሪ እሱን ሙሉ አወርዳለሁ። ቁጭ ብዬ ያንን ደርስ አዳምጣለሁ ሙሉ ኪታቡ እና ለአላህ ምስጋና ይገሩ ያ ህልም ለእኔ ትልቅ እንትን ሆኖልኛል። እንዳንዴ አላህ ስብሐነ ወተዓላ እናንተ እኔ ምን ልላችሁ ነው? ወደ ሁሉም ነገር ስመለስ እኔ ቀራለሁ ብዬ አስቤ ማላውቀው ነበር። እንዳውም ጓደኞቼ እዚህ ከመቀመጥ ለምን አልሄድም ብዬ ነው ያልኩት። እናንተ ለመልካም ነገር ሳታስቡ ዝም ብላችሁ በከንቱ ልትሄዱ ትችላላችሁ። አላህ ግን እዚህ እዚያ መልካም ነገር ሳታስቡት ይሰጣችኋል፣ ይሰጣችኋል። አልሐምዱሊላህ ኒመት ልስላ እና ለአላህ ምስጋና ይገባው። ቪዲዮ ከወደዳችሁ ሰብስክራይብ ማድረጋችሁን አትርሱ። እንሻላ ጥሩ ነገር እንለቅበታለን። ቀጣይ በሌላ ቪዲዮ እንውጣለን።